ሱመያ ልጅን ወስደውብኛል ጀሚላን ወስደውብኛል ብላለች። እንግዲህ አጎቷ ሀዩ መሬትሽን፣ ቤትሽን ልትወስድብሽ ነው ብሎ እሷን ካርታ እሰጥሻለሁኝ፣ ዶክሜንቱን እሰጥሻለሁ ብሏት እሱን ልታገኘው በሄደችበት ልጅቷን ቀስ አድርጎ ይዟት ሄደ ብላለች ማለት ነው። እንግዲህ ሰኢድም ሊሆን ይችላል ብላለች። ለማንኛውም እንግዲህ ሰኢድ ማናት ሱመያ ልጅን ተወሰደች ልጅ ተወሰደችብኝ ብላለች ማለት ነው። እኔ በነገራችን ላይ ያቺ ሀዩና ቡኔን አላማንኳቸውም ነበር ማለት ነው። ምክንያቱም እንደሚበቀላት ጠርጥሬ ነበረ። ትላንትና እንደዛ አግኝታቸው ያው እንግዲህ አይታችኋል፣ ሁላችሁም ቡኔ በልብሷ እስክትሻና ድረስ ማለት ነው። እና ሁለቱም ተንኮለኛ ናቸው። ስለዚህ ምናልባት እነሱ ያደረጉትም ተንኮል ሊሆን ይችላል ብዬ አስባለሁ። አሰላሙ አሊኩም

የወሰድባትም ልጅቷን አጎቷ ነው ማለት ነው። እሱ ግን ያው እንዳታስቢ እኔ ላስታረቃችሁ ብዬ ነው እየወሰድኳት ብሎ ነግሯታል። እሱ እንደወሰደ ነግሯታል፣ ሰሙኝተዋለች ማለት ነው። ነገር ግን ሰኢድም ሊሆን ይችላል፣ ሰኢድ የመን አልሄደም እያለች ነው። በነገራችን ላይ ያው እንግዲህ ሰኢድ የመን ሄጃለው ቢሎ ቢዋሽ ምንም አይገርምም። ምክንያቱም ሱመያ ራሷ የመን ገብቻለሁ ብላ እንግዲህ ለተወሰነ ጊዜ ተጫውታ ተጫውታበት። እሱ የመን ገባው ሲል ነው እንግዲህ እሷ ኢትዮጵያ የተገኘችው ማለት ነው። እኔ በነገራችን ላይ መጀመሪያው ነው ሱመያ የመን ገብታለች ለት ብዬ አላመንኩም ነበረ። ምክንያቱም የሀገር ውስጥ ጠያራ ውስጥ ገብታ እንደሆነ ጠርጥሬ ነበር ማለት ነው። ምክንያቱም የሰው ሀገር ስደት ዝም ብሎ እንደዚህ ብን ተብሎ ሚኬድ አይደለም። ሀገርም ሲገባ እንደዚያው ማለት ነው ታስቦበት ታቅዶ ምናምን ነገር ነው እና በዛች ሰዓት እንደዛ ወስና የመን እንዳልገባች ጠርጥሬ ነበር አልምሄም አሁን እሷ ኢትዮጵያ ሆና ሰኢድ የመን አል ሄደም ይሆናል ብላ ጠርጥራለች። ግን እኔ በሙሉ በሙሉ የጠረጠርኩት ቡኒንና ሀዩን ነው ማለት ነው። ሁለቱም ተንኮለኞች ናቸው፣ እውነት ለመናገር ማለት ነው። ተንኮለኞች ናቸው። ስለዚህ ትላንትና እንደዛ አስራ አሰቃይታቸው እንደዛ ቡኒን አይታቸዋል። በልብሷ እስከትሻና ድረስ በድንጋጤ እናፍራቸው ማለት ነው። በዛ ሁኔታ ላይ ሆነው አልፈው ማነው ነው ወጥተው አላቅም እንደሚበቀሏት እርግጠኛ ነበርኩኝ ማለት ነው። እና ይመስለኛል ሀዩና ቡኔ ናቸው። እሷ ግን ሰኢድም ሊሆን ይችላል ብላለች። ሆን ብሎ ሰው ሰኢድ ሊሆን ይችላል አውቀው ነው ብላለች። ግን እኔ ያው ሁለቱን ሴቶች ነው የጠረጠርኩት። መቸ ሴቶች ተንኮለኛ ሳይደሉ፣ በክፋት ያው ሴቶችን የሚወዳደር የለም እኮ በነገራችን ላይ እኛ አናምንም እንጂ በክፋት ከወንዶች ሴቶች ይበልጣሉ ብዬ ነው የማስበው። የወንድ ክፉ የለም እያልኩ አይደለም፣ ከወንድም ከሴት ክፉ አለ፣ ግን ተንኮለኝነት ሴቶች የሚበልጡ ይመስለኛል። እና እነዛ ሁለቱ ያደረጉት ተንኮልም ሊሆን ይችላል ተመካክረው ያው አጎቷ ልጅቷን ወስዷት እንደዛ እንዲልም አድርገው ሊሆን ይችላል። ምናልባትም ደግሞ አጎቷ እንዳላትም ሊያስታርቃቸው ፈልጎ ይሆናል። እኔ በነገራችን ላይ ቢያስታርቋቸው በጣም ደስ ይለኛል። ምክንያቱም በጣም በእነሱ መካከል እነሱ ሁለታቸው አንድ ማነው አንዳቸው አንድ ሀገር አንዳቸው አንድ ሀገር እየተራሮጡ ነው። እንግዲህ በቃ ሌባና ፖሊስ እየተጫወቱ ነው ማለት ይቻላል። እና ከዚህ ሁሉ ቢታረቁ የተሻለ ነው። በዚህ መሀል ደግሞ የሚጎዱት ልጆች ናቸው ብዬ አስባለሁ። ልጆች እንግዲህ ከእናታቸው ጋር ቢኖሩም የአባት ፍቅር አያገኙም ማለት ነው አባት እናት እናት ብትሆንም የአባትን ቦታ እንደማትሸፈን ሁላችንም እናውቃለንና፣ አባት ደግሞ ልጆቹን ማየት አለበት፣ ልጆቹን መንከባከብ አለበት። በልጆቹን አፍቆትም መጨነቅ መቸገር የለበትም ብዬ አስባለሁና ልጆቹን የማየት የመንከባከብ እንትላለው መብት አለው ብዬ አስባለሁ። እና በእነሱ መካከል የሚቸገሩት ልጆች ናቸው። ስለዚህ ቢታረቁና አንድ ላይ ቢሆኑ በጣም ጥሩ ነው ብዬ አስባለሁ። አንድ ላይ ባይሆኑ ካት ማለት ነው፣ አንድ ላይ ባይሆኑ ካት ታርቀው እነሱ ልጆቻቸውን እያዩ አብረው ማሳደግ ይችላሉ ማለት ነው። ለምሳሌ ሰኢድ በፈለገ ሰዓት ልጆቹን እንዲያይ ብታደርግ በጣም የተሻለ ነው ብዬ አስባለሁ። ይህ ትልቅ ቅጣት ነው፣ እውነት ለመናገር ለወለደ ሰው በጣም መጥፎ ቅጣት ነው የሚቀጣቸው ሰኢድን ማለት ነው። አስባችሁታል? ልጆቹን ሳያ አሁን ስንት ጊዜ ነው ከአንድ ከተማ አንድ ከተማ ትከታተላት እሷ ሌላ ቦታ ትሄዳለች ማለት ነው። እና ልጆቹን ቢያይ የተሻለ ነው ብዬ እስባለሁ። እና አጎትየው እውነት እነሱን ለማስታረቅ ብሎ ከሆነ በጣም ጥሩ አድርጓል፣ ማስታረቅ አለበት። ነገር ግን ልጅቷ መውሰድ አለበት አይመስለኝም። መንገድ የመረጠበት መንገድ ጥሩ አይደለም ብዬ እስባለሁ። ምክንያቱም የሆነ በቃ በሌላ መንገድ እነሱን ማስታረቅ ችል ነበር። ለምሳሌ እሷን የሆነ ቦታ ቀጥሩ ሄድንም የሆነ ቦታ ቀጥሮ ለማስታረቅ ሲሞክር አንድ ላይ ቢያገናኛቸው በጣም ጥሩ ነበር። ልጆቹንም ይዛ እንድትመጣ አድርጎ እሱንም እንዲመጣ አድርጎ ቢያገናኛቸው ጥሩ ነው፣ ልጅዋን ይዞ ልጅቷን ይዞ ከሚሄድ ማለት ነው። ይህ ትልቅ ስተት ነው። ልጅቷን ይዞ መሄድ የለበትም። አጎቷ ነው፣ ምንም ንትን ምንም ችግር አይኖረውም፣ ግን ትክክል አይደለም። ልጅቷን ይዞ መሄድ አልነበረበትም ማለት ነው። ለማንኛውም እስኪ እንግዲህ ቀጣዩን የምናይ ይሆናል ማለት ነው። እንግዲህ ሰይዶ ይምጣ ይምጣ ይታወቅም ሰይዶ የምን ነው አይደለም የሚለውንም እንዲሁም ደግሞ ልጅት ተመለሰች አልተመለሰችም፣ ሱመያ ታረቃት ታረቅ፣ ቀጣይ እንግዲህ ይህን ሁሉ ውዝግብ ለማረጋገጥ የቀጣይ ቪዲዮ ማየት ይጠበቅብናል ማለት ነው። ለማንኛውም እንግዲህ ያው ሱመያ ጀሚላ ተወስታባታለች ማለት ነው። ይህ ደግሞ በጣም የሚያሳዝን ነገር ነው። ያው ታውቃላችሁ አንዳንዴ ብድር በምድር የሚባል ነገር አለ እና ማንኛውም ነገር የሆነ ነገር ስናደርግ ነገኛ ላይ እንደሚመለስ ልናስታውል ይገባል ማለት ነው። እና አሁን ለምሳሌ እስካሁን እሷ ሰይድን ልጁን ከልክላው እንዳያይ ከልክላ እያስቸገረችው ነበረ እና ምናልባት ብድሯን ሊመልስላት አስቦ ከሆነ ትልቅ በደል ነው ብዬ አስባለሁ። እና በሰፈሩበት ቁና መሰፈር አይቀርም ነው የሚባለው። እንደዛ ነገር ሳይሆን አይቀርም ነገሩ። ለማንኛውም አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦች ላይ ሰላማችሁ የሰራ ባችሁ እስካሁን አብራችሁን ስለነበራችሁ ከልባ አመሰግናለሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።